እንግዲህ ዛሬ ወይዘሮ ማህሌት ምሳሌን ሴት አርጋ ደፋቻት። በጣም ያሳዝናል። ማህሌት የእጇና ያገኘችው ነገር ግን ምንም የማታውቀው ምሳሌን ባጎረሰ ተነከሰ የሚባል አባባል አለ። ምሳሌ ከታሰረችበት እንግዲህ በፈታቻት ሰዓት ዘላ ሴት አርጋ ደፋቻት ። ትዕግስት በጣም ጨንቋታል። ትዕግስት ትንሽ ገደም ባለችበት ምሳሌ ስለማታቅ ማህሌት ያደረገችውን ድርጊት በየዋህነቷ ለይ ስለሆነች እጀን ፍችኝ እነግርሻለሁ፣ ተውጅኛለሽ አይደል ብላ በማታለል ከፈታቻ በኋላ ዘላ ሴት አርጋ ደፋቻት። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አመሻችሁ። በቻናሌ የመለቅላቸውን ላይክ ሰብስክራብ ያደረጋችሁ አበረታቱኝ። ዛሬ እንግዲህ ወይዘሮ ማህሌትን መድብል በክላስ ውስጥ አድርጎ አፍኖ እጇንም እግሯንም ይዞ የት ነው ወንድሜን ያደረጋችሁት እያለ አፋጦ እግርና እጇን በማሰር እየጠየቃት ይገኛል። ማለት እንግዲህ እኔ ምንም ማቆ ታሪክ የለም እያለች ከትንሽ ጊዜ በኋላ በጥፊና በእርግጫ በሚላት ሰዓት የሆነ ሰዓት ላይ እንደዚህ ብሎኛል ዝና በማለት ዝና በዛ ሰዓት ያወራትን ድርጊት ነገረችው። እኮ እኔ የምፈልገው እኮ የምፈልገው እኔ ወንድም ያለበትን ብቻ ነው። ከዛ በኋላ እለቅሻለሁ አላት መድብል። ማሌትም ብናገር ምን ፋይዳ አለው ካለቀቀኝ ስትል አለችው። መድብልም እኔ የምፈልገው ወንድም ያለበትን ቦታ ነው እንጂ እለቅሻለሁ፣ እኔ ካንቺ ምንም ነገር የምፈልገው ነገር የለኝም አላት። እሷም ጀመረች ዝና። የሆነ ሰዓት ላይ እንደዚህ ብሎኛል። ብሩክ እኮ መመለስ አይችልም። እነ ብሩክ ይመጣሉ ስለው ብሩክ መምጣት አይችልም በማለት ደምድሞ አለኝ አለችው። ይህ በእንዲህ እንዳለ መድብል እንግዲህ ለትግስት እየደወለ እንደው ማህሌት ትዳ ይመስልሻል? እውነቴን ነው ምልሽ ህጅና እነ ብሩክ ቤት እያለ ዝና ለቅድስት ይደውላል እህቷ ማለት ነው እና ይህም በማለትም ሲደውል እሷ ደግሞ እኔ መሄድ አልችልም መድብል ከኔ ጋር አምሽቷል መድቢል አልያዛትም አለችው እንግዲህ መድብል የወንድሜን ነገር ምናልክ እያለ ከሞገስ ጋር ሲመካከሉና ሲያወሩ ነበር እንግዲህ አንድ እና አንድ እኔ ከማህሌት መረጃ ያገኘሁት ራሱ ዝና የዝና ሰዎች ናቸው። እንደዚህ እንደዚህ አድርጎ ወደ ሀገር ሲወጣ ብሩክ እንደዚህ የሚሸጥ ነገር ይዘፍር ሲሉት እሽ ብሎ ተቀብሎ ብዙ ባላ በርን ጥብዎታል፣ በማለት ይህን ያስደረገው ደግሞ ዝና መሆኑን ነገረው። አይ ዝናኮ ከባድ ሰው ነው። ብዙ ሰዎች ይኖሩታል። እኔ ግን ከሱ ጋር መጋፈጥ እንዴት ነው? እያለ ሞገስ ለመድብል ነገረው። መድብልም ሞገስ፣ እኔኮ ወንድሜ ነው። ገና ከእስር ቤት ወጣሁኝ። አሁን ደግሞ ከእስር ቤት ወጥቼ ትዳሬንና የሆነ ነገር ይሄው ጠጉር እያበቀልኩ ነው። አደርጋለሁ እሱን ወንድሜን አጣሁት። እኔ በወንጀል ታስሬ አላውቅም። ይች ሀገር የፍትህ ሀገር አይደለችም፣ የጉልበተኞች ናቸው እየተባባሉ ሞገስና መድብል ያወራሉ። ሞገስ በጣም ፈርቷል። እውነቴን ነው የምልህ ሞገስ፣ በሚስትህና በምትወዳቸው ልጆችህ በምትወዳቸው ሰዎች አትደራደር። ስለዚህ ልታግዘኝ ይገባል አለው መድብል። ሞገስም ፈራ ተባ እያለ እውነት ነው እኔ የምልህ እንግዳስ በቃ ማራቅ ካለብን መግደል ካለብን ዝናን እንግደለው፣ ይባባላሉ። እሱ እንኳ ይከብደናል፣ ያው ግን ማጥፋት ያለብን እሱ ነው እየተባባሉ ያወራሉ። ሉላ እንግዲህ ለሞገስ እየደወለች አትመጣም እንዴ እያለችው ነው። እሱም እመጣለሁ፣ ምን አዲስ ነገር የተፈጠራል እንዲህ አላት። ያው እንግዲህ እነሱ ላይፋቸውን እየቀንጩ ነው። ሉላም እንግዲህ በአልጋ ላይ ሆና ወረቀት እያነበበች ነው። ትዕግስት ደግሞ ወይዘሮ ማህሌትን እያበላቻት እየመገበቻት ነበረ። ትዕግስት አላሳዝንሽም? እኔኮ ኮ ይሄን አልሰጠውሽም እያለች ትዕግስትን ሆዶ አልታባባት ተነሳች። ትዕግስትም አየትዬ፣ እንደው ኮ የምታነሹ ጥሩ ነገር የለም አይደል? የስንት ዓመቱን ደግሞ ታነሻለሽ? አይሽ ጥሩ ነገር እንኳ የሰራሽው ነገር ጠፋብሽ እንደምን ታነሽው? አለቻት ትግስት እውነቴን ነው የምልሽ ትግስትን ያላሳዝንሽም ይሄን አላደረኩልሽም አለቻት። እኔ እኮ ትዬ ብያ ክብሬ እያበላሁሽ ነው አለቻት። ይሄ ማዝን ነው አለቻት። እንግዳማ እንዴት እንደሆነ ጭካኔ ያስተምርሻለሁ ብላ አፏ ላይ ልታጎርሳት የነበረው ምግብ አንስታ ወታ በሩን ዘጋች። ትዕግስት በጣም ትዕግስተኛ ናት። እንዲሁም ከምሳሌ ጋር አንድ ክላስ ሆነው ምሳሌን ጸጉሯን እየሰራቻት የልቤ ልባቸውን ማውራት ጀመሩ፣ ትዕግስትና ምሳሌ። ምሳሌም እንግዲህ አለቻት ትዕግስት፣ አንቺም እናቴ ነሽ፣ ነገር ግን እኔ ማገኘት የምፈልጉና ብቻ ልኑሩ እናቴን ነው መጠይቅ ምፈልገው አለች ምሳሌ እንግዲህ ምሳሌ እያብሰለሰለች ስለ እናቷ እያወራች ነበረ እንዲሁም ትዕግስት እያጽናናቻት ባሉበት ክላስ ገደም ብለው እንግዲህ እንቅልፍ ሸለብ እንዳረጋት ነው የተፈጠረው ትዕግስትም እንግዲህ ፈርታለች መድብል እየደወለላት ነበረ